በዓል ነው። በአንድ በኩል ደግሞ የሚያሳዝን ነው። ሐዘንም ጭምር ነው። በዚህ ቀን የሚሰማን ደስታ ፍጹም ደስታ ነው። ደግሞ ሐዘኑ ውስተዚያሁ መጻ ወሊያሁ ሰው የተወክፉ ሲባል ይጨቃል ወደ ወገኖቹ ወጣ አለ ወንጌላዊ ሲጽፍ ወደ ወገኖቹ መጣ ወገኖቹ ግን አልተቀበሉትም። ካለመቀበላቸውም የተነሳ ድውይ ፈወሰ፣ ሙት አስነሳ፣ በጎ ስራ ሰራ። አምስት እንጀራና ሁለት አሳ አበርክቶ ለአምስት ሺህ ሰው አጥግቦ አስራ ሁለት እንቅብ እንጀራ እንዲነሳ አደረገ። ይሄ አሸልም ነበር እንጂ ወንጀል ሆኖ አይቀርብም ነበር። ይህን እንዲህ የበረከት ባለቤት የሆነውን ምክንያት ፈልገው እሱ የመጣበት ጉዳይ ነው። ሞቱን ፈልጎ ነው። ያለ እሱ ሞት ድነት የለምና። የተባለ እግዚአብሔር ዘሰበ ሕማማተ ወልዶ ክብሮ ስብሐት ይላል። ሊባነሳ የእሱን መከራ መስቀል ለእኛ ሕይወት መድኃኒት ሆኗል። እሱ ወዶ ነው የተቀበለው። አቅሙንም ኃይሉንም አሳይቷቸዋል። አቅማቸውንም አውቀውታል። ሊይዙት እንደመጡ ማንን ትሻላችሁ ሲላቸው የናዜቱ ኢየሱስን፣ የናዜቱ ኢየሱስን። እኔ ነኝ ሲላቸው እንደ ቅጠል ነው የረገፉት። ኃይል ቢኖራቸው ወዲያውኑ ይዙት ነበረ። እንደ ቅጠል ነው በፊቱ የረገፉት። እንደገና አስነስቶ ነው ማን ትሻላችሁ? ሁለተኛ ጠይቋችኋል እኮ የናዝሬቱ ኢየሱስ፣ የናዝሬቱ ኢየሱስ ማ እኔ ነኝ ላልኳችሁ ጊዜው ስለደረሰ ነው። እረኛው ያዛል አልበጎቹ ይበተናሉ ተብሏል ትንቢት ተነግረዋል። ያ ይፈጸም ዘንድ ነው። እነሱን ተዋቸው እኔን ያዙ ብሎ እጁን ዘርግቶ ነው የሰጣቸው። ከዚያ በኋላ ብቅ ልክ ኃይላቸው እንደያዙት አድርገው ነው እጃቸውን እንደዋጣ የደበደቡት። የፈለገውን ነገር ያረጉበት፣ ምራቃቸውን ተፍተውበታል። የፊተኛ ስራዎታ ነው። ያን ሁሉ ጅራፍ፣ ከህግ ውጭ ደግሞ የተገረፈ አይሰቀልም ነበር። ያን ያህል ጅራፍ ተገርፎ እንደገና ስቅለት በአምስት ጭንካ ራቁቱን። ይሄ በስዕሉ ላይ የምናየው ራፊ ዮሐንስ ወዳጁ በሮም ላይ ስዕሉን ሲስል ነው ያረገብለት። ራቁቱን ነው የሰቀዱት። ወደ ወገኖቹ መጣ የተባለው ለምን ሊያድን ፍቅር አገብሮት የሰው ፍቅር አገብሮት ሰውን ወዶ ሉር ባሬውን ዝቅ አድርጎ። ታዲያ ወገኖቹ አክብረው መቀበል አልነበረባቸውም ወይ? ወደዚህ ዓለም መጣ፣ የዚህ ዓለም ሰዎች ጠሉት። ዓለሙን ሊያድና የመጣው ቢገርፉት ቢሰቅሉት መራቃቸውን ቢተፉበት ቢጎትቱት አልተቀየማቸውም ነው የሚለው መጽሐፉ። ይገርማል። ጭካኔ ግን በሰው በኩል ታይቷል። በዝ እጽ ርጡብ ከመዝ ዘገብሩ አለ። እሱ ታዝቦ ከመዝ ዘገብሩ እፎኑም በይቡስ። በዚህ እርጥብ እንጨት ላይ እንዲህ ያደረጉ ደረቅ እንጨት ቢያገኙ ምን ባደረጉ አለ። የሰዎች ጭካኔ እርጥብ እንጨት እሱ ነው፣ መለኮት የተዋሃደው መለኮት ነው ስጋ የለበሰው ስጋን የተዋሃደ። ተራ ፍጡር ቢያገኙ ምን ባደረጉ? ምን ያህል ጭካኔ ነው ብሏል። ጭካኔው የሰውን ጭካኔ ስናስብ ለእኛ መጥቶ ማን ሰቀለው ማን ገረፈው ሲባል ሰው ለምን ተገረፈ ለምን ተሰቀለ ሲባል ለሰው ይሄ አያሳዝንም እንዲ በአንድ ፊት ያስለቅሳል ደግሞ በአንድ ፊት የእሱ ቸርነት ደስ ያሰኛል ከወደቅንበት ሊያስነሳን ወደ ዘላለማዊ ህይወት ጥንት ወደ ነበርንበት ሊመልስህ የተወሰደ ልጅነታችንን ሊመልስልን ነፃ ሊያወጣን የነጻነት ነፃነት በዓል ነው ዛሬ። መምህራኑ በሚገባ አስተላልፈውታል። እኔ እንዲያው ብቻ ነገሩ ሲያሳስበው አንዳንድ ጊዜ ልቤ ይነካል። አዎ ቅዱሳን አባቶቻችን እንዲያው ይህን ዓለም ጠልተውት ወደ በረሃ ሲሰደዱ መስቀሉን ተሸክመው ነው። የተለያየ የእጽዋቱ መከራ ሲፈራረቅባቸው ትዝ የሚላቸው ቅራ ነው የሆነው። ጠላቶቻችሁን ውደዱ ብሎ ያለው እራሱ መጀመሪያ ፈጽሞ ነው። እሱ ሳይሰራ ስሩ ብሎ ያውቅም ጌታ። ከባድ ነው ጠላትን መውደድ። አይደለም እንዲ ጠላቶቻችሁን ውደዱ ነው ያለው፣ የሰማይ አባታችሁን ምሰሉት። እሱ አድርጎታል። ጠላቶቹን ወዷል። አባ ስርይ ሎሙ ባለ በመስቀል ላይ ያን ያህል ሲያሽሟጥጡት፣ ያን ያህል ሲያዋርዱ፣ ሲሰድቡት አባ ስርይ ሎሙ እስመ በዘ እያምሩ ይገብሩ። የሚሰሩትን የሚያደርጉትን አያውቁትም እና አባት ሆይ ይቅር በላቸው። ትምህርት ነው፣ አብነት ነው። እሱ ለሁሉ ጌታችን ለሁላችን አብነት ሰጥቶን ነው ሄደው። አዎ ሁሉን እንኳ አንድ ጊዜ በቅጽበት እንኳን ተናግሮ ባይናገርም በአርምሞ በአምላካዊ ጥበቡ በቅጽበት ማጥፋት ይችላል። ግን የመጣው ለማዳን ነውና ማንንም አልጎዳም። ገፍተውኛል፣ መከራ አጽንተውብኛል ሰቅለውኛል፣ ብሎ አልተበቀለም። ባለመመለሳቸው ተጎድተዋል። የንስሐ ዕድሜ ሰጥቷቸው ነበር። ሁለት ሺህ ዘመን ተሰደዋል። የነበራቸው ሁሉ ፈራርሶባቸዋል። ሀገራቸው የደም መፍሰሻ ሆናለች። አዎ እና እሱ ግን ቸር ነው። ታግሷቸዋል። ትዕግስቱ ፍጹም ነው። የሰማይ አባታችሁ እገሌ ክፉ ነውና ፀሐይ አይውጣለት እገሌ በጎ ነውና ፀሐይ ይውጣለት ሳይል ለጻድቁም ለሀጡም ለበጎም ለክፉም አንድ ዝናም ያዘንባል አንድ ፀሐይን ይዋጣል የሰማይ አባታችሁን ምሰሉት ነው ያለው። አብነታችን እሱ ነው። መድኃኒዓለም ነው። የዛሬ ይቱ መቼም፣ ወርኃ መጋቢት ወርኃ መድኃኒት ይላታል። የተጸነሰው በመጋቢት 29 ተሰቅሎ አለምን ያዳነው መጋቢት 27 ነው። አሁን ፊታችን ደግሞ ያው ሚያዚያ ውስጥ እናከብረዋለን ስቅለቱን ያ ከአርብ እንዳይወጣ ዛሬ አሁን ቅዳሜ ነው። አርብ ላይ አሉ አለም ከአርብ ላይ እንዳይወጣ በሊቃውንት በሊቀ ጳጳሱ በፓትርያርኩ በዲሜጥሮስ ቀመር። እኛ የምንከተለው የግብፅን ቀመር ነው። ቤተክርስቲያናችን የምትከተለው ትንሣኤ ከእሑድ ስቅለት ከአርብ በአጠቃላይ ጌታ የድኅነትን የማዳን ስራውን የሰራባቸውን ቀን ቆጥረው በሌላ ጊዜ እንዳይውሉ የተወሰነ ስለሆነ አሁን ደግሞ ከሳምንት በኋላ ስቅለትን እናክብራለን። ይሄ እንግዲህ የመጀመሪያው መጋቢት 27 ቀን አርብ ነው። ዛሬ ቅዳሜ ነው። ስቅለቱን ነው የመጀመሪያውን ያስታወስ ነው። አዎ ዓለም የዳንበት ሁላችን የዳንበት ከምርኮ የተመለስንበት ከዲያብሎስ ምርኮ እጅ የተላቀቅንበት ዲያብሎስ የወደቀበት በመስቀሉ ተቀጥቅጦ የወደቀበት መስቀሉን ተመርጉዘን የተነሳንበት መጋቢት 27 ቀን መድኃኒ ዓለም በዓል ስናከብር እንደዚያ ነው። እናንተ ደግሞ አውቃችሁታል፣ ከእኛ ቀርባችሁ። እግዚአብሔር ይባርካችሁ። እኔ በጀብ አይኔ ንቡብ ነው። ሰው ካልጠገበ ይቸግረኛል። ብቅ ስል ከሳያችሁ እግዚአብሔር ምስክር ነው። የደስታል ማ ነው ያለቀኝ። ወደዚህ የምመጣው አብዛኛውን እናንተን ለማየት ነው። ግቢው ጭንቅ ብሎታ ይቻለሁ። ምን የተባረከ ቦታ ነው። ምን የተበረከ ህዝብ ነው! እስቲ አሁን በጥሩምባ ተነፍቶ መንግስት ቢያዝ ይመጣል ይህን ያህል ህዝብ ሃይማኖቱ አስገድዶት ነው እንደዚህ የሰፈረው የመጣው ተሰለፈው። ብዬ ደስ ብሎኛል። ክብር ምስጋና ይዋ እግዚአብሔር ይባርካችሁ። በርቶ የእናንተ ቅድም መላከሰም ሰላም እንዳሉት ወንጌል እንደ ውሃ የሚፈስበት ነው። ታድላቸዋል ደሞ እሳቸው፣ እድላቸው ወንጌል ነው። ጠዋት ማታ ቢጮሁ ያስተምረ አይሰለቻቸውም። የእሳቸው አልበቃ ብሎ እንደቀዳ ይጋብዛሉ ምሁራኑ። የፍቅር ሰው ናቸው፣ ፍቅረ ቢጻላቸው። እና እረኛው መልካም ከሆነ በጎቹም ያለ ሀሳብ ነጣቂ ሳይኖርባቸው ይኖራሉ እየበዙ ይሄዳሉ እንጂ አይቀነሱም። ተኩላ በውስጣቸው አይገባም። ጠንቃቃ እረኛ ያስፈልጋል። በአሁኑ ሰዓት በተለይ በተለይ አዎ የመጨረሻ ዘመን ነው። መናፍቃን ከሃድያን እንዳሸን ፈልተው የተነሱበት ነው። ጥሩ ጠባቂ መምህር፣ ኖላዊ ያስፈልጋል። ተላልፎ የሚሞት ጠዋት ማታ ለበጎቹ የሚያስብ እኔ ለበጎቼ ተላልፌ ሞተላቸዋለሁ ያለ ጌታ ተላልፎ ሞቷል። መጋቢት 27 ቀን 33 ዓመት ከሶስት ወር ሲመላው ስራውን አጠናቅቆ ወደ ሰማይ አድርጓል። ስለዚህ እየተባረካችሁ ናቸው። በርቱ፣ ሃይማኖቱ ጠንካሮች ናችሁ። ከጥንት ጀምሮ እኔ ነፍስ ካወቅኩ ጀምሮ አውቀዋለሁ። ይሄም ቦታ ረድኤተ እግዚአብሔር ያልተለየው የተቸገሩ መጠጊያ። እኔ ሕፃን ወኝ አንድ የበረሃ ጎት ነበረኝ። ዘንዶ ገሎ መጥቶ፣ መቼም ዘንዶ ላይ እባብ መቼም ከሰይጣን አይለያይም አይደለም። ያው አድሮ በአዳምና ሔዋን ያሳተ በእባብ ላይ ነው። በእባብ ላይ አድሮ ነው። አይለየውም ሰይጣን ዘንዶውን ሲገለው ጋ ኃይለኛ ሰው ሰውየው ዘንዶውን ሲገለው በዘንዶው ላይ ያለ ጋኔን ልሳኑን አስሮ አባ ዘንዶ ይባሉ ነበር እዚህ ታውቃላችሁ ቀደም ያላችሁት አባ ዘንዶ እዚህ መቃብር ቤት የኖሩ አዎ የተቸገሩ መጠያ ቦታ ነው ይሄ ትልቅ ቦታ ነው ልታስፋፉት ይገባል ቅድም እንዳሉት በወንጌል ከረሰረሰ የሚቀር ስራ የለም። ሁሉም ወንጌልን ተረድቷል፣ አምኗል። አዎ ቁጥር የሰጣችሁ ያለ ምክንያት አይደለም። በሰው ዘንድ ውዳሴ ከንቶ አትፈልጉም። እግዚአብሔር ያውቃል ብላችሁ ለእግዚአብሔር ነው የምትሰጡት። እና ቁጥሯን ብቻ ካገኛችሁ ታስገባላችሁ በሚል እምነት ነው። አሁን አሁን እንዲህ ያለ መጥቷል። እሱ ያውቀኛል፣ ስሜን አትጥሩ የሚሉ ናቸው ብዙዎቹ። ታምር ነው ይሄ። ከእግዚአብሔር ጋር ቅርበት አለው የኢትዮጵያ ሕዝብ። እንደው መቼም አማኞች ሁልጊዜ መከራ ይጸናባቸዋል እንጂ፣ ለኢትዮጵያ ሕዝብ እኮ መከራ አይገባውም ነበር። ለኢትዮጵያ ሕዝብ አይገባውም ነበር። ደሙ ሊፈሳ አይገባም ነበር። በእግዚአብሔር ፍርድ አልገባም። ኢትዮጵያ የት ደርስ ነበር? በእውነቱ የት ደርስ ነበር? በእምነትስ ቢሆን ቤተ ክርስቲያን መቃጠል፣ ምዕመናን ተመርጠው ቤታቸው መቃጠል፣ እሳት መምጣት፣ ለምን ምን አረጉ? ይቅር ይበለን ጌታችን፣ ይቅር ይበለን እሱ ይደግፈን። ከእሱ ጋር ከሆን ከሆነ ደሞ አያስፈራንም፣ ብንሞትም የሱነና በክብር ይቀበለናል። ታዲያ እኮ ለስጋችን አይደለም። አሁን አንተም እኔ ያለ ፀሐይ የመታቸው መከራ የምትቀበሉት እዚት የተሰለፋችሁት እኮ ለነፍሳችሁ ነው ለወዲያኛው ህይወታችሁ ነው። ማንኛውም የሚታገሰው ክርስቲያኑ ሰማያዊውን ህይወት፣ ዘላለማዊ ህይወት አሻግሮ እያየ ነው። ጥሩ ነው። እግዚአብሔር ያበርታችሁ፣ በሃይማኖት ያጽናችሁ። ለምኑ አሁንም ጩ ወደ እግዚአብሔር። የእናንተ ጸሎት በእግዚአብሔር ዘንድ ይደርሳል። ጸሎታችሁ ደግሞ ግዳጅ ይፈጽማል። ኢትዮጵያን ነፃ ያወጣል። ሰላምን ያሰፍናል። ይህን ዝብልቅልቅ የሆነ ፖለቲካ ያስተካክላል። የእናንተ ጸሎት። አትስነፉ፣ ጸልዩ። እንዳሁ ናቸው፣ እንዳሁ ናቸው። የቤተ ክርስቲያንን ድምፅ ስሙ። እግዚአብሔር በረድኤቱ አይለየን፣ የቸርነቱን ሥራ ይስራልን የሰማነውን በልቦናችን ያሳድርብን። በዓሉን የደስታ በዓል ያድርግልን። ሊቃውንቶቻችንን ምእመናኖቻችንን፣ በዓለም ዙሪያ ያሉትን ሁሉ ይጠብቅልን። ቤተ ክርስቲያናችንን ከጠላት ዓይን ይሰውርልን። ከመቃጠል ያድንልን። አቡነ ዘበሰማያትን በል።